እንዲናችሁ ውድ እዚህ ቻናል ተከታታዮች ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረግ ፈጽሞ እንዳይዘነጋ። አርሰናልን የተመለከቱ መረጃዎች ወደ እናንተ ይዤ መጥቻለሁ። አብራችሁን ቆዩ። የአርሰናሉ ሚድፊልደር ቶማስ ፓርቲ ከተለያዩ ክለቦች ጋር ስሙ ሲያያዝ የቆየ ሲሆን በተለይም ደግሞ በሲዝኑ መጨረሻ ከአርሰናል ጋር ይለያያል የሚሉ መረጃዎች ሲወጡ እንደነበር ይታወቃል። አርሰናል ታዲያ ከተጫዋቹ ጋር በኮንትራት ዙሪያ ንግግር መክፈታቸው ታውቋል። የሰላሳ አንድ ዓመቱ ጋናዊ በክረምቱ ኮንትራቱ የሚያበቃ ሲሆን ኮንትራት ዙሪያ ከክለቡ ጋር በይፋ ንግግር በመጪዎቹ ቀናት ይጀምራል ተብሎ ይጠበቃል። በተለይም ደግሞ በአርሰናል ሰዎች ና በፓርቲ መካከል ውይይት የተደረገ ሲሆን ፓርቲ በለንደን መቆየት ምርጫው እንደሆነም መረዳት ተችሏል። ተጫዋቹ ታዲያ ለአንድ አመት ኮንትራቱን የማራዘም ሀሳብ ያለው ሲሆን ለተጨማሪ አንድ አመት የማራዘም አማራጭ ውሉ ላይ ይካትታል ተብሎም ይጠበቃል። ይህ ተጫዋች እንግዲህ ከበርካታ ክለቦች ጋር ስሙ ሲያያዝ ቆይቶ ነበር። ነገር ግን በአርሰናል የመቆየት እድሉ ሰፊ እንደሆነ ነው የሚወጡ መረጃዎች የሚጠቁሙት። ሌላኛው መረጃችን ዲና ሀውሰንን ይመለከታል። በተጫዋቹ ላይ አራት ክለቦች ፍላጎት አሳይተዋል። እንደ ቢቢሲ ስፖርት ገለጻ ከሆነ ሀምሳ ሚሊዮን ፓውንድ የውል ማፍረሻ ያለበት ሲሆን ተጫዋቹ በአንዶሪ ራዮላ ክለብ የቁልፍ ተጫዋች እንደሆነም ይታወቃል። የለንዶኑ ክለብ አርሰናል ታዲያ ተጫዋቹን የማስፈረም ፍላጎት ያለው ሲሆን ተጫዋቹም የመከላከል አማራጫቸውን ወይም ደግሞ በተከላካይ ቦታ ያለውን እስኳድ ዴፕስ ያሻሽላል ተብሎ ይጠበቃል። በቦርንሞዝ ቤት ጥሩ የሚባል ጊዜን ማሳለፍ የቻለ ተጫዋች ነው። የእውነት አርሰናል ተጫዋቹን ቢያስፈርመው በእጅጉኑ ይጠቅመዋል ተብሎ ይታሰባል። የአርሰናል ተጫዋቾች በጉዳትና በቅጣት ምክንያት የፒኤስ ጨዋታ እንዳያልፋቸው ስጋት ሆኗል። እንግዲህ በፒኤስጂ በኩል ሀሽራፍ ሀኪሚ በመጀመሪያው የሻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ እንደማይደርስ ታወቀ ሲሆን፣ በአርሰናል በኩል ታዲያ ሁለቱ ተጫዋቾች ማለትም ቤን ሃይት እና ሞሬኖ ጨዋታው ያልፋቸዋል የሚል ስጋት አለ። አርቲታ ታዲያ የተጫዋቹ አለመኖር ቲሙ ላይ ኢምፓክት እንደሚኖረውም እንደዚሁ አሳውቋል። እንደሚታወቀው ሚካኤል ሞሬኖ በዚህ ሲዘን ጥሩ ጊዜን እያሳለፈ የሚገኝ ተጫዋች ሲሆን በ13 ጨዋታዎች እንግዲህ 10 የጎል ተሳትፎ ማድረግ ይታወቃል። ቶማስ ፓርቲ ታዲያ የመጀመሪያው የግማሽ ፍጻሜ ጨዋታ እንደሚያመልጠው ይታወቃል። በተለይም ደግሞ በተመለከታቸው የቢጫ ካርዶች ብዛት ነው። እንግዲህ ቶማስ ፓርቲ የመጀመሪያው ግማሽ ፍጻሜ ጨዋታ የሚያመልተው የሚያልፋቸው ሌሎች ተጫዋቾች ደግሞ ገብርኤል ማካሌሽ፣ ታኪሮ ቶማሱ፣ ገብርኤል ጆሱስ እና ጆርጂኒዮ መሆናቸው ይታወቃል። አርሰናል ሻምፒዮንስ ሊጉን ለአርቴታ ሲሉ እንዲያሸንፉ ፈልጋለሁ ሲል ጋሪ ኔቪል ተናግሯል። በዘንድሮ አመት ሻምፒዮንስ ሊጉ አርሰናል የሚበላው ይመስላል ተብሎ የተጠየቀው ጋሪ ኔቨል ተከታዩን ምላሽቷል። አርሰናል ዋንጫውን ቢበላው አይከፋኝም ዋንጫውንም እንዲያሳካው ፈልጋሉ ብዙ የለፋ ክለብ ነው ሲል ተናግሯል። የሻምፒዮንስ ሊግ ዋንጫ አርቴታ ይገባዋል እና ቡድኑ ለአርቴታ ሲል ዋንጫውን ቢበላው ደስ ይለኛል ሲል ጋሪ ኔቨል ተናግሯል። ቀድሞ የአርሰናል ተጫዋች የነበረው ሶል ካምቤል ስለ አርሰናል የክረምት ዝውውር ተከታዩን ሀሳብ ተናግሯል። አርሰናል መጀመሪያ ማስፈረም ያለበት የፊት መ መስመር አጥቂ ነው። ትልቅ ጉድለት ያለበት እዛ ቦታ ላይ ነው ሲል ተናግሯል። ዲክላን ራይስ ወደ አርሰናል ከመጣ በኋላ ያሳየው ብቃት ድንቅ ነው። እንደነሱ አይነት አቅም ያለው የፊት መስመር አጥቂ ደግሞ ያስፈረማለባቸው ሲል እንግዲህ ተናግሯል። ውድ የዚህ ቻናል ተከታታዮች በዛሬው ዕለት አርሰናል የተመለከቱ መረጃዎች እነዚህን ይመስሉ ነበረ። አብራችሁን ስለቆያችሁ አመሰግናለሁ። ቪዲዮውን ላይክ ማድረግ ፈጽሞ እንዳይረሳ ቻናሉንም ሰብስክራይብ ማድረግ እንዳዘነኩ እያልኩ በአዲስ ቪዲዮ እስክንገናኝ ድረስ መልካሙ ዘመኝ።